በሁለት ጥንዶች ወይም ደግሞ ባለትዳሮች መካከል ያለመግባባት ወይም ደግሞ በሌላ ቋንቋ አልጋ ላይም ልንለው እንችላለን ያለመጣጣም ችግር ብዙ ትዳርን የመበተን ትዳር እስከ መፍታት ድረስ የሚያደርስ ችግር ነው። ታዲያስ እንደዚህ አይነት ችግር እንዳይከሰት ምን ማድረግ አለባችሁ? እንዴትስ ማስተካከል ትችላላችሁ? የሚለውን ዋና ዋና አምስት ነጥቦችን ይዤላችሁ ቀርቤያለሁ። በእነዚህ ነጥቦች ላይ አብረን እንወያያለን። ቆይታቸው እስከ መጨረሻ ከኔ ጋር በማድረግ ተከታተሉት። ታዲያ ሴጤና ኬር ዩቲብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ በየሳምንቱ ስለ ጤና በተለያየ ርዕስ ዙሪያ ላይ አብረን የምንወያይበት ፕሮግራም ነው። ለዛሬ እንድንወያይ እየላችሁ የቀረብኩት ሀሳብ ብዙ ባለትዳሮች በትዳራቸው ውስጥ ወይም ደግሞ በሌላ ቋንቋ በአልጋቸው ላይ የማይጣጣሙበት ምክንያት ወይም ደግሞ የማይግባቡበት ችግር ምንድን ነው የሚለውን ዋና ዋና አምስት ነጥቦችን ዛሬ እንድንወያይ እየላችሁ ቀርቤያለሁ። ለቻናላችንም አዲስ የሆናችሁ ቤተሰቦች ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ እንደዚሁም በተጨማሪ በኮመንት ሀሳብ አስተያየታችሁን ግለጹልኝ። ወደ ውይይቱ አብረን እንለፍ። ታዲያስ በአሁን ጊዜ በትዳር ውስጥ ከፍተኛ የሆነ ያለመግባባት፣ ያለመጣጣም፣ ደስተኝነት ወይም ደግሞ ፍቅር ያለመኖር ይከሰታል። ይሄ ችግር ከምን ሊመጣ ይችላል ብለን በሳይንስ በኩልም በትንታኔ ስናይ በአንደኛ ደረጃ ላይ የምናስቀምጠው ላክ ኦፍ ኮሚኒኬሽን የምንለው ነው። ይሄ ማለት ምንድን ነው? አንድ ሰው ችግር ይኖርበታል። ያን ችግር ደግሞ ያለመግባባት ካለ ያለመነጋገር ካለ በመሀላቸው ኮሚኒኬሽን ከሌለ በጣም መራራቅ፣ ያለመጣጣም፣ ፍቅራቸው የመቀዝቀዝ ችግር ይከሰታል ማለት ነው። ታዲያ እንደዚህ አይነት ችግር በመካከላቸው እንዳይከሰት ማድረግ ያለባቸው ነገር አንዱ በሁለቱ ጥንዶች መካከል አንደኛው ምን ሊወድ ይችላል ወይም ደግሞ ምን ሊጠላ ይችላል የሚለውን ነገር ለይቶ ማወቅ ያስፈልጋል። ምክንያቱም አንድ ሰው በባህሪ ወይም ደግሞ በተፈጥሮ የማይስማማ ወይም ደግሞ የማይወድ ነገር አለ። የማይስማማውን ነገር በግድ አድርግ ወይም ደግሞ እንደዚህ ከውን የምንለው ከሆነ ሌላ ኮንፍሊክት ወይም ደግሞ ግጭት ይፈጠራል ማለት ነው። በትዳር መካከል ሁለቱ ጥንዶች በትዳር አንድ ሆነው ቢኖሩም በሀሳብ የተለያየ ሀሳብ ሊኖራቸው ይችላል። ስለዚህ አንዱ የአንዱን ሀሳብ በመረዳዳት ኑሯቸውን መቀጠል ፍቅራቸውን ማጣጣም ይችላሉ ማለት ነው። ይሄ በትንሽ የሚታይ ነገር ትዳራቸው እስከ መበተንና እስከ መላየት ድረስ ሊያደርስ ይችላል ማለት ነው። እንደዚሁም በተጨማሪ በሁለቱ ጥንዶች መካከል የተፈጠረውን ችግር ቀስ ብሎ በእርጋታ መነጋገርና አንዱ ለአንዱ ታማኝ መሆን ያስፈልጋል። በትዳር መካከል እምነት ወይም ደግሞ ሆነስት የምንለው በጣም ወሳኝና ትልቅ ቦታ ያለው ነገር ነው። ስለዚህ አንዱ ለአንዱ መታመን እና በእርጋታ ያለውን ነገር በግልጽ አብሮ ማወያየት፣ አንዱ የአንዱን ድንበር ያለማለፍ፣ በእርጋታ መነጋገርና ምርጫችንም መከባበር ያስፈልጋል። ስለዚህ በትዳር ውስጥ እነዚህ ነገሮች ማስተካከል ይኖሩባቸዋል ማለት ነው። ሁለተኛውና ዋናው ነገር በሁለቱ ጥንዶች መካከል ወይም ደግሞ በትዳራችሁ ውስጥ እንዳትጣጣሙና በፍቅር አብራችሁ እንዳትኖሩ ከሚያደርጋችሁ ችግር መካከል በአንደኛው ላይ በምስት ላይ ወይም ደግሞ በባል ላይ የሕመም ችግር ካለ ወይም ደግሞ የፊዚካል ዲስኮንፈርት ካለ ለምሳሌ በሴቷ ላይ የመራቢያ አካል ድርቀት የሚያስቸግራት ከሆነ ወይም ደግሞ ከመጠን በላይ ሆነ የመራቢያ አካል እርጥበት ካለ ባለፈ የሰራሁላችሁ ቪዲዮ ላይ ገልጬ ነበር። እንደዚህ አይነት ችግር ካለ ባልና ምስት በሚገናኙበት ወቅት ለባልየው ምቾት ላይ ይሰማው ይችላል። እንደዚሁም በተጨማሪ ኢንፌክሽን ወይም ደግሞ ቁስለት መራቢያ አካል አካባቢ ላይ ካለ ወይም ደግሞ ፓስት ስትሪ የሆነ ኢንጁሪ ካለ ያቺ ሴት ከዚህ በፊት በተለያየ ነገር የተጎዳች ከሆነ በስነ ልቦና ሊሆን ይችላል። ወይም ደግሞ አካላዊ ጥቃት ደርሶባት ለምሳሌ ፊስቱላ ልንለው እንችላለን። እንደዚህ አይነት ችግር ደርሶባት ከሆነ ይሄ ፊዚካል ዲስኮምፈርት የምንለው ነው እና እንደዚህ አይነት ችግር ካለ በግንኙነት ወቅት ምቾት ላይ ሰማቸው ይችላል። ደስተኛ ላይሆኑ ይችላሉ ማለት ነው። ታዲያስ እንደዚህ አይነት ችግር ካለ እንዴት ልትፈቱ ትችላላችሁ ብለን ደግሞ ስናይ ለምሳሌ ሴቷ በግንኙነት ወቅት የመራቢያ አካል ድርቀት እያስቸገራትና ምንም አይነት ምቾት የማይሰጣት ከሆነ የዶክተር ኮንሰልት ያስፈልጋል። ካስፈልጋችሁ ማለስለሻውን ደግሞ ሉቢሪከንት መጠቀም ያስፈልጋቸዋል ማለት ነው። ይህንን ደግሞ ወደ ዶክተራችሁ ቀርባችሁ ወይም ደግሞ በእናንተ አቅራቢያ ከሚገኝ የጤና ባለሙያ ጋር አማክራችሁ መፍትሄ ልታደርጉለት ያስፈልጋል እንጂ በዚህ ምክንያት መለያየት የለባችሁ ማለት ነው። ምክንያቱም ሁሉም ነገር፣ ሁሉም ችግር መፍትሄ አለው። ነገር ግን ሰው መፍትሄ የሌለው እየመሰለው ይለያያል። በዚህ ምክንያት ስንት ትዳር ተበትኗል። ስለዚህ ትዳራችሁ መበተን ሳይሆን መፍትሄ ከሚሰጣችሁ ሰው ጋር መወያየት ያስፈልጋችኋል ማለት ነው። እንደዚሁም በተጨማሪ ኢንፌክሽን ወይም ቁስለት ካለ ያንን ችግር ቅድማ ማከም ያስፈልጋል። ሶስተኛው የኢሞሽናል ዲስኮኔክሽን ወይም ደግሞ የቴንሽን ችግር ካለ ነው። በሁለቱ ጥንዶች መካከል አንደኛው ላይ ወይም ደግሞ ሁለቱም ላይ የቴንሽን ስሜት ካለ፣ ኢሞሽናሊ ከዚህ በፊት የተጎዱ ከሆነ ቴንሽን የሚሰማቸው ፍርሃት የሚሰማቸው ከሆነ ስሜታቸው ትክክል አይሆንም። ያለመጣጣም መጣጣም ይኖራል፣ ያለ መግባባት ይኖራል። ስለዚህ እንደዚህ አይነት ችግር የሚያጋጥማችሁ ከሆነ ምናልባት ከዚህ በፊት ያሳለፋችሁ ታሪክ ወይም ደግሞ ያሳለፋችሁ ነገር እንድትፈሩ ቴንሽን እንድትሆኑ የሚያደርጋችሁ ነገር ሊሆን ሊኖር ይችላል። ስለዚህ ያንን ከስር አንስታችሁ ሪቢልድ በማድረግ በመነጋገር አብራችሁ በእርጋታ በመወያየት ያንን ነገር በመፍታት ትዳራችሁ ጣሚ እንዲኖረው ወይም ደግሞ መግባባት እና በፍቅር እንድትኖሩ ማስተካከል ያስፈልጋቸዋል ማለት ነው። አራተኛውና ዋናው ነገር ብዙ ጊዜ ባለትዳሮች የሚጋጩበት ወይም ደግሞ የማይስማሙበት ችግር በግንኙነት ወቅት ከሁለቱ ጥንዶች መካከል አንደኛው የበለጠ ፍላጎት ሊኖረው ይችላል፣ ወይም ደግሞ ፍላጎቱ ያነሰ ሊሆን ይችላል። ታዲያስ፣ በዚህ ጊዜ አንደኛው በጣም ሊጎዳ ይችላል ማለት ነው። ይህን ችግር በሚከሰትበት ጊዜ ምን ማድረግ አለባችሁ የሚለውን ስናይ ሁለታችንም ጥንዶች በሚያስታርቅ ሐሳብ መግባባት ነው። ይሄ ማለት የአንደኛው ስሜት ከፍ የሚል እና የአንደኛው ዝቅ የሚል ከሆነ ዝቅ ያለውን ስሜት እንዴት ሌቭል ላይ እናመጣዋለን፣ ከምን ችግር ነው ስሜቱ ቀዝቀዝ ያለው ከምን የተነሳ ነው የሚለውን ችግሩ ላይ ትኩረት በማድረግ ያንን ችግር ፈታችሁ መፍትሄ ማምጣትና በመሀል እርቅ ማውረድ ያስፈልጋል ማለት ነው። አምስተኛው ካስት ትራውማ ወይም ደግሞ ፊር ነው። ይህ ማለት ከጥንዶች መካከል አንደኛው ላይ ከዚህ በፊት ከባድ የሆነ ክህደት፣ ከባድ የሆነ ፍርሃት ደርሶበት ከሆነ ያ ችግር አሁንም በዚህ ትዳር ውስጥ ይደገምብኛል ብሎ ማሰብ ነው። ታዲያስ እንደዚህ አይነት ችግር በመካከላችሁ የሚኖር ከሆነ ከዚህ በፊት ያጋጠማችሁን ችግር በዚህ ትዳር ላይ እንዳይደገም በመነጋገር ለምሳሌ ሴት ከሆነች ከሆነች ከዚህ በፊት በመገደድ በጣም መጥፎ ነገር ደርሶባት ሊሆን ይችላል። የሳይኮሎጂካል ችግር ወይም ደግሞ የፊዚካል ችግር፣ የተለያዩ ጫናዎች ደርሶባት ሊሆን ይችላል። ያ ችግር አሁንም ይደገምብኛል በማለት ፍራቻ ውስጥ መግባት፣ ወንድን ያለማመን፣ ወንድን መፍራት፣ ትዳርን መፍራት፣ እንደዚህ አይነት ችግር ሊከሰት ይችላል። ስለዚህ በወንድየው በኩልም ከዚህ በፊት ክህደት ደርሶበት ይችላል ብዙ ውጣውረድን አሳልፎ ሊሆን ይችላል። ያ ችግር አሁንም ድጋሜ ይከሰትብኛል በማለት ሴትን ያለማመን ትዳርን የመፍራት ችግር የሚያጋጥማችሁ ከሆነ እንደዚህ አይነት ችግር እንዳይከሰት ቅድማ መነጋገር፣ መግባባት ያሳልፋችሁን ፓስቲ ስትሪ በመነጋገር አብሮ ቀስ ብሎ በእርጋታ በመወያየት ችግራችሁን መፍታት አሊያ ደግሞ እንደዚህ አይነት ፍርሃት የሚኖርባቸው ከሆነ የሳይኮሎጂካል ቴራፒ ባለሙያ አለ። ያንን ባለሙያ ጋር በመሄድ ማማከር መነጋገር ያስፈልጋቸዋል ማለት ነው። ታዲያ ስለዛሬ እንድንወያይላቸው የቀረብኩት በትዳር ውስጥ ከሚከሰቱ ችግሮች መካከል አንደኛ ሆኖ፣ በዚህ ችግር ላይ ሀሳብ አስተያየት ካላችሁ በኮመንት ስር ጻፉልኝ፣ አብረን እንወያያለን። በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሆኑላችኋለሁ። ቆይታችሁን ከእኔ ጋር ስላደረጋችሁ በጣም ቀለብ አመሰግናለሁ። ሰላሙን የሳምንቱ ሰው ይበለን። ያርሳምርቶ